የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተን የዜና ውጃችን ጀምሯል። ከኢትዮኒውስ መረጃዎች ጋር አብራችሁ ልትቆዩ ደግሞ ግብዣችን ነው። በቅድሚያ አማራ ዜናዎቹ አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች ፋኖ ኃይሎችና በአገዛዝ ጦር መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃም ደጋ ዳሞትና በጎንደር መተማ ከባድ ውጊያ መቀስቀሱን ተሰምቷል። የክልሉ የብልጽግና ርዕሰ መስተዳድር አረጋ ከበደ በበኩላቸው በክልሉ አስተዳድረዋለሁ ከሚሉት ሕዝብ ጋራ ጦርነት ላይ የሚገኙ አገዛዙ መከላከያን ሲያመሰግኑ ተደምጠዋል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። ጦርነት ቆመው ለሰላምና ለእርቅ እድል እንዲሰጥ ብፁዕ ወቅዱስ አቡነ ማትያስ ጥሪ አቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በሀገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ እድል እንዲሰጥ የቅዱስ ሲኖዶስ ጉባኤ በኩሉን ጥረት እንዲያደርግ ጥሪ አቅርበዋል። ፓትሪያርኩ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ዛሬ ባስተላለፉት መልእክት ነው በሀገር ውስጥ የሚታዩ የእርስ በርስ ግጭቶችና ጦርነቶች እንዲቆሙ ለሰላም እርቅና እድል እንዲሰጥ የጠየቁት። በዝርዝር እንመለከተዋለን። የኢትዮጵያ ምርጫ ቦርድ ቀጣዩ ምርጫ ማራዘም ማቀዱ ተሰማ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ ሰሌዳ በሚመለከት የፓርቲዎችን ለማዋየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎ የነበረ ሲሆን ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታቸው በፊት የሀገሩ ሰላምና ጸጥታ፣ ነጻ ምርጫ ለማድረግ አስቻ አይደለም የሚል ክርክር አቅርቧል ተብሏል። ምርጫው ማራዘም የሚል ሀሳብ በምርጫ ቦርድ በኩል ቀርቦ ውይይቱ የተያዘለትን አጀንዳ ስትወት ጠቅላላ በሰላምና ጸጥታ ላይ ውይይት መደረጉን የተሰማውም ታዲያ ፓርቲዎቹ ያቀረቡትን ሀሳብ አልቀበልም ያለው ምርጫ ቦርድ ምርጫው ይራዘማል ማለቱ ተሰምቷል። በዝርዝር እናየዋለን። የአሜሪካ ምክትል ፕሬዚዳንት ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ማጡ ይጠፋል አሉ። ጂዲ ባንስ የጋዛ ተኩስ አቁም ስምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው እንዲሁም ስምነቱ ጸንቶ ይቆያል ብሏል። ባንስ ታዲያ እስራኤልን በጎኝበት ወቅት አጣቂ ቡድኑ አሜሪካ በምክር ሀሳብ ላይ ያቀረበችውንእና ገና ስምነት ላይ ያልደረሰበን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥማጡ ማጡ ይጠፋል ሲሉ አስጠንቅቀዋል። ተመልካቾቻችን አብራችሁን ቆዩ። እነዚህና ሌሎችን በዝርዝር ትሰማላችሁ። በአማራ ክልል የተለያዩ አካባቢዎች የፋኖ ኃይሎችና በአገዛዝ ጦር መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃም ደጋ ዳሞትና በጎንደር መተማ ከባድ ውጊያ ተቀስቅሷል። በክሉ ምዕራብ ጎንደር ዞን መተማ ወረዳ ፋኖ ኃይሎችና በአገዛዝ ጦር መካከል የተቀሰቀሰው ከባድ ውጊያ ለሁለተኛ ቀን ቀጥሏል ሲሉ የፋኖ የመረጃ ምንጮች ለቴኒስ ተናግረዋል። በተለይም በመተማ ወረዳ ሽመል ጋሪያ ላይ የሚደረገው ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት እየተመዘገበበት ሆኗል። በትላንትና ሁለት ጥቅምት 11 2018 ዓ ም ጀምሮ በዞኑ ሽመል ጋሪያ ዙሪያ በሚገኝ የአገዛዝ ጦር ላይ የተቀናጀ ውጊያ የከፈቱ የፋኖ ኃይሎች ጠንካራ ምሽጎችን በመስበር ከፍተኛ ጉዳት ማድረሳቸውን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ሕዝብ መይሳው ካሳ ኮራ አስታውቋል። በውጊያው በርካታ የአገዛዝ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ያለው አፋባ ሽመል ጋራ ላይ የሚደረገው ውጊያ ዛሬም ለሁለተኛ ቀን መቀጠሉን ያስታወቀው የኢትዮ ኒውስ የፋኖ የመረጃ ምንጮች በኩላቸው በመተማ ወረዳ አዲስ ዓለምና ደለሎ ቁጥር አንድ በፋኖ ኃይሎች ቁጥጥር ስር ገብተዋል ሲሉ ተናግረዋል። አካባቢ በቀጠለው ውጊያ ከፍተኛ ጉዳት የደረሰበት አገዛዙ ከአርማጮ አቅጣጫ ተጨማሪ ኃይል ማስገባት እያንቀሳቀሰ መሆኑንም የመረጃ ምንጮቻችን አክለው ተናግረዋል። በተመሳሳይ በጎጃም ቀጥና የተለያዩ አካባቢዎች ውጊያ መቀጠሉን የፋኖ ኃይሎች አስታውቀዋል። በባህር ዳር ከተማ የደጃች በላይ ዘለቀ ዓለም አቀፍ አየር ማረፊያ ዙሪያ ጥበቃ ላይ የነበረው የፌዴራል ፖሊስ አባላት ላይ እርምጃ መውሰዱን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጥና ቴዎድሮስን ያስታወቀው በጥቃቱ ሁለት የፌዴራል ፖሊሶችና የመከላከያ አባላት ላይ ጉዳት ደርሷል ብሏል። በተመሳሳይ በዛሬ ሁለት ቅምት 12 2018 ዓ ም በምዕራብ ጎጃም ዞን ደጋ ዳሞት ወረዳ ፈረስ ቤት ከተማ ውጊያ መቀስቀሱ ታውቋል። ከትላንት ጀምሮ በወረዳው አረፋ ደብተራና አውሳ አካባቢ ውጊያ እንደነበር የተናገሩት የፋኑ የመረጃ ምንጮች ዛሬ ውጊያው በፈረስ ቤት ከተማና አካባቢው ቀጥሏል ሲሉ ተናግረዋል። በትላንትና ሁለት የአገዛዝ ጦር ከፈረስ ቤት ወደ አረፋ ደብተራ ተንቀሳቅሶ ውጊያ መክፈቱን የገለጹት ኢትዮኒስ የመረጃ ምንጮች አረፋ ደብተራና አውሳ አካባቢ የሚደረገው ውጊያ በቀጠለ በት ሁኔታ ዛሬ በፈረስ ቤት ውጊያ ተቀስቅሷል፣ ብለዋል። በወረዳው ለሁለተኛ ቀን በቀጠለ ውጊያ የደረሰውን ሰባዊና ቁሳዊ ጉዳት ለጊዜው ማወቅ አልተቻለም። በተመሳሳይ የፋኖ ኃይሎች ከጠዋት ጀምሮ በከፈቱት ውጊያ ፋግታ ለኮማ ወረዳ ችጓሊ ከተማ መቆጣጠራቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ ጨምሮ አስታውቋል። በውጊያው በርካታ የአድማ ብተናና ሚኒሻ አባላት መገደላቸውን፣ የአገዛዙ ጦር ሎጂስቲክስ በፋኖ መያዙን የአካባቢ መረጃ ምንጮችም አረጋግጠዋል። ይህ በእንዲህ እንዳለ ከፍተኛ የአገዛዙ ሰራዊት ክምችት በሚገኝበት የሚገኙበት ወልዲያ ከተማ የጦር ጀራሎች የወልዲያ ዩኒቨርሲቲ ሰራተኞች ለስብሰባ ጠርተዋል ተብሏል። ስልክና ማንኛውም የኤሌክትሮኒክስ መገልገያዎች ይዞ መግባት በተከለከለበት የስብሰባ ጥሪ ሁሉም የወልዲያ ዩኒቨርሲቲ ስታፎች እንዲገኙ መመሪያ ተላልፎ ስብሰባው መጀመሩን የመረጃ ምንጮቻችን ጨምረው ነግረውናል። ሆኖም የስብሰባው አጀንዳም ሆነ ዓላማ ግልጽ አለመነገሩ ተሰምቷል። በሌላ በኩል የአማራ ክልል የብልጽግና ርዕሰ መስተዳድር አረጋ ከበደ በክልሉ አስተዳድረዋለሁ ከሚሉት ህዝብ ጋር ጦርነት ላይ የሚገኙ የአገዛዙ መከላከያ ሰራዊት ሲያመሰግኑ ተደምጠዋል። በተለይም በጎጃምና ደቡብ ጎ ጎንደር ስምሪት የተሰጠው ሌተናል ጀነራል መሐመድ ተሰማ የሚመራው ምስራቅ እዝ ለአማራ ክልል ሰላም ከፍተኛ አስተዋጽኦ ያደረገ ነው ሲሉ አሞካሽተውታል። ጽንፈኛ ሲሉ የጠሩትን ኃይል የአማራ ክልልና ፍርሶ ስልጣን በኃይል ለመቆጣጠር እንዳይችል ያገዛዙ መከላከያ አትርፎናል፣ ያሉት አረጋ ከበደ ይህ ኃይል የውጭ ኃይሎችን ተልእኮ የተሸከመ ነው ሲሉም ከሰዋል። ሆኖም ከየትኛው የውጭ ኃይል ጋር ግንኙነት እንዳለው ግን አረጋ ከበደ አልጠቀሱም። ጦርነት ቆመው ለሰላምና ለእርቅ እድል እንዲሰጥ ብጹ ቅዱስ አቡነ ማትያስ ጥሪ አቀረቡም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብጹ ቅዱስ አቡነ ማትያስ በሀገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ እድል እንዲሰጥ የቅዱስ ሲኖዶስ ጉባኤ በኩሉን ጥረት እንዲያደርግ ነው ጥሪ ያቀረቡት። ፓትርያርኩ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት በሀገር ውስጥ የሚታዩ የእርስ በርስ ግጭቶች እንዲቆሙና ለሰላምና ለእርቅ እድል እንዲሰጥ ጠይቀዋል። ብጹ ቅዱስ አቡነ ማትያስ ቤተክርስቲያን የገጠማት ፈተናና መወሰድ ያለባቸው እርምጃዎች ባመለከቱበት በዚህ መልእክታቸው በሀገራችን ያለው አለመረጋጋት በህዝባችን አጠቃላይ ስነልቦና ላይ፣ በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጉታል ሲሉም ጠቅሰዋል። ፓትርያርኩ በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ድል ቅድሚያ እንዲሰ ጠው ጉባኤው የበኩሉን ጥሪ ማድረግ አለበት ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቅርበዋል። አክለውም የነገው ትውልድ ልማታዊ ተስፋ ኦን ሊሆን የሚችለው ሰላምና አንድነት ሲኖር ነውእና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ ማለት ጥሪያቸውን አስተላልፈዋል። ብፁዕ ቅዱስ አቡነ ማትያስ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክት ላይ በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል ሲሉም ተናግረዋል። ፓትሪያርኮ በመልእክታቸው ላይ ታይቷል ያሉትን ክፍተት ሲዘረዝሩ ለተሰየምንለት መለኮታዊ ተልኮ አንድ ሀሳብ፣ አንድ ቃል፣ አንድ ልቡነ መሰለፊ ያለመቻል ክፍተት እየተንጸባረቀብን ነው ብለዋል። ይህንን ክፍተት የእምነቱ ተከታዮች በጥበብና በስልት ለማገልገል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱን የሚዲያ ቀለብ ሁኗል ሚላሉ በእነዚህ አቤ ጉዳዮችና በሌሎች ጉድለቶች ላይ ፈጣን ቆራጥና አዋጭ የሆነ ስራ ካልሰራ ለወደፊት የቤተክርስቲያን ህልውና ጥያቄ ውስጥ እንደሚከት ተናግሯል። ከዚህ ባሻገር የሀገሪቱ የሰላም ሁኔታ መቀዛቀዝ ተጨማሪ ጉድለት ቤተክርስቲያን ላይ እያስከተለ ነው ብለው ብፁዕ ቅዱስ አቡነ ማትያስ በሀገሪቱ ባለው የሰላም ጦት የተነሳ የቤተክርስቲያኒቱ ተከታዮች የመንፈስና የስነ ልቦና ሰላም ማጣታቸውን የጠቀሱት አቡነ ማትያስ ለሞት፣ ለጉዳት ሀብታቸው ለዝርፊያና ለውድመት ተዳርጓል ብሏል። ይህም ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትን በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው ሲሉ ቤተ ክርስቲያንና ምእመኖቿ ላይ እየደረሰ ነው ያሉትን በመልእክታቸው ላይ ጠቅሰዋል። አቡነ ማትያስ ከተለያዩ አቅጣጫዎች የሚሰነዘሩ የስም ማጥፋት ዘመቻዎች ቤተ ክርስቲያን እምነት ከመንቀፍና ከማብጠል ጥላልፎ የቅዱሳን ስዕል በአደባባይ እስከ መቅረት ተደርሷል። በማለት ከወራት ቤቱ ማህበራዊ ሚዲያ ላይ የታዩ ክስቶችን ጠቅሰዋል። ያርኳክሎም የቤተ ክርስቲያኒቱን መለያ የሆኑ ንዋያ ቅድሳትና ልብሰ ተክህኖ፣ መዝሙርና ስርዓት አምልኮን በመጠቀም ቤተ ክርስቲያናችን በአደባባይ እየተዳፈሩ ይገኛሉ ሲሉም ቤተ ክርስቲያኒቱ ገጥማት ያሉት ወቅታዊ ችግርም ገልጸዋል። ይህ ድርጊት የአገሪቱ ህገ መንግስት በቀጥታ የሚጻረር ነው ያሉት አቡነ ማትያስ፣ ሆኖም ግን በህግ የሚጠይቅና የሚያስቆም ኃይል አልተገኘም ብለዋል። ቤተክርስቲያን በዝምታ መልከት የመረጠች መምሰሏን ያነሱት ፓትርያርኩ መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘብ ይገባል ሲሉ አሳስበዋል። የኢትዮጵያ ምርጫ ቦርድ ቀጣዩ ምርጫ ማራዘም ማቀዱ ተሰማ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ የምርጫ ሰሌዳን በሚመለከት የፖለቲካ ፓርቲዎች ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትላንት አድርጎ ነበር የተባለ ሲሆን የሆንና ፓርቲዎቹ በጊዜ ስሌዳው ላይ ከመወያየታቸው በፊት የሀገሪቱ ሰላምና ጸጥታ ምርጫ ማድረግ አስቻ አይደለም የሚል መከራከሪያ አቅርበዋል ተብሏል። ምርጫውን ማራዘም የሚል ሀሳብ ቀርቦ ውይይቱን የተያዘለት አጀንዳ ትቶ በሰላምና ጸጥታ ጉዳይ ላይ አተኩሯል። ላን የዋዜማ ዘገባ የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚ የሚካሄድበት ረቂቅ ጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበት ወቅት ከፍተኛ ተቃውሞ እንደገጠመው ነው የተዘገበው። ቦርዱ ቀጣዩ ሀገር አቀፍ ምርጫ በሚካሄድበት ጊዜ ሰሌዳ ዙሪያ ጥቅምት 10 2018 በአዲስ አበባ ከተማ አስካይ ላይት ሆቴል ከፖለቲካ ፓርቲዎች ጋር በዝግ መክሯል ተብሏል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲ ተወካዮች ውይይት ዋነኛ አጀንዳ የምርጫ ማካሄድ ረቂቅ ጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲ ተወካዮች ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያዙ አስቻይ ሁኔታዎች መኖር አለመኖራቸው ያቀረባቸውን ለቦርዱ እና ፓርቲዎቹ ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ ማሰማታቸውን ዋዜማ ከምንጮች ሰምቻለሁ ብሎ ዘግቧል። ምንም እንኳን ምርጫ ቦርድ በረቂቅ የጊዜ ሰሌዳው ላይ ከፓርቲዎቹ ግብዓት ለማሰባሰብ ይህንን ውይይት ቢያዘጋጅም ሙሉ ለሙሉ ለማለት በሚቻል ደረጃ የስብሰባ አሳታፊ የነበሩ የፖለቲካ ፓርቲዎች በሰላምና ጸጥታ ጉዳዮች ላይ በርካታ ጥያቄዎችን ማንሳታቸውን የፖለቲካ ፓርቲ አመራሮች ተናግረዋል። የፖለቲካ ፓርቲ ተወካዮች ኢትዮጵያ ከሰላምና ከጸጥታ ጠራውን ባለችበት ነባራዊ ሁኔታ ነጻና ፍትሐዊ አገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን ሞግተዋል ተብሏል። አብዛኞቹ ፓርቲዎች በተለይም በአማራ ኦሮሚያና ትግራይ ክልሎች ያሉ የጸጥታ ሁኔታዎች ነጻና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም ይዘዋል። በተለይም የምርጫ አስቻይ ከሆኑ የሰላምና ጸጥታ ሁኔታዎች በተጨማሪ በአገሪቱ የፖለቲካ ምህዳር መጥበቡና ፈተና እንደሆነባቸው መግለጽ በቀጣዩ ምርጫ ላይ ጥያቄ ያነሱ የፖለቲካ ፓርቲዎች ተወካዮች አሉ ተብሏል። የአባላት እስርና ወከባ ጨምሮ የመንግስት ጫና በ ብናል ያሉ የፖለቲካ ፓርቲዎች ከአባሎቻቸው ጋር እንኳን መገናኘት ባልቻሉበት ሁኔታ በቀጣይ ምርጫ መሳተፍ መቻላቸው ላይ ጥያቄ አንስተዋል። በውይይት መድረኩ ላይ ከተሳተፉ የፖለቲካ አመራሮች መካከል ዋዜማ ያነጋገረቻቸው አንድ የተቃዋሚ ፓርቲ አመራር ከቀጣዩ ምርጫ የምንሸሸው በምርጫው መሳተፍ ስለማንፈልግ ሳይሆን በነባራዊ ሁኔታው ሳቢያ መሳተፍ ስለማንችል ነው ማለት ገልጸዋል። የሀገሪቱ ሰላምና ጸጥታ ሁኔታ ነጻና አካታች ምርጫ ለማካሄድ አይፈቅድም በሚል ቦርዱን ከሞገቱት ፓርቲዎች መካከል በቀጣዩ ምርጫ መሳተፍም በሚል ተፈራርመው የጋራ አቋም ለመያዝ ንግግር የጀመ የሚጀምሩ ፓርቲዎች ምራቸውም ተሰምቷል። አብዛኛው የዩ ተሳታፊ ፓርቲዎች ያለ ልዩነት በጋራ ያንጸባረቁት አቋም በተለይ ምርጫውን ለማካሄድ የሚያስችል የሰላምና ጸጥታ ሁኔታ አለመኖር በግልጽ በቅድሚያ በሀገሪቱ የተለያዩ አካባቢዎች የተከሰቱ የሰላምና የጸጥታ ችግሮች መፍታት ያስፈልጋል የሚል እንደሆነ ተሰምቷል። ምርጫ ቦርድ ፓርቲዎቹ ከሰላምና ጸጥታ ጋር በተያያዘ ያነሷቸውን ስጋቶች እንደሚጋራ የቦርድ ሰብሳቢው ሜላት ወርቅ ኃይሉ መግለጻቸውንም ይሁን እንጂ ቦርድ ሁኔታዎች እስኪፈቅዱለት ድረስ በህገ መንግስቱ መሰረት የሰጠውን በየአምስት ዓመቱ አገር አቀፍ ምርጫ የማካሄድ ኃላፊነቱን መወጣት እንደሚቀጥል ሰብሳቢዎቹ ለፖለቲካ ፓርቲዎች አስረድተዋል የተባለ ቢሆንም በዚህ ውይይት የመድረክ ላይ በተሰጠው ማብራሪያም እስካሁን ባለው የምርጫ ቅድመ ሁኔታ በአማራና ትግራይ ክልሎች ተግባራዊ እንቅስቃሴዎች ማድረግ አለመቻሉና በአንጻሩ ሌሎች ክልሎች ላይ አንዳንድ ለቅድመ ምርጫ ዝግጅት የሚረዱ የዳሰሳ ጥናቶች ተደርጓል ተብሏል። ከገዢው ብልጽግና ፓርቲ ውጭ ምርጫ ቦርድ ባቀረበው በዚሁ የምርጫ ማካሄጃ ረቂቅ የጊዜ ሰሌዳ ላይ ስምምነቱን የገለጠ አንድም የፖለቲካ ፓርቲም የለም ተብሏል። በውይይቱ ላይ የተሳተፉ የገዢው ብልጽግና ፓርቲ ተወካይ በኩላቸው ምርጫ ቦርድ ያቀረበው የጊዜ ሰሌዳ ወደ ቀጣዩ ክረምት ሰዎች ይጠጋ ነው ማለት ረቂቅ የጊዜ ሰሌዳውን እንዲሻሻል ጠይቀዋል የተባለው ቦርዱ ባቀረበው የጊዜ ሰሌዳ ሰባተኛው ሀገራዊ የምርጫ ግንቦት 24 2018 እንዲካሄድ መታቀዱ ምንጮች ጠቅሰዋል። ምርጫ ቦርድ በቴክኖሎጂ የተደገፈ እንደሚሆን ያስረዳበት የምርጫ ቦርድ አመራሮችን በሰላምና ፀጥታ ጦት ዙሪያ የተነሱ አስቻይ አይነት ጥያቄዎችን በቴክኖሎጂ በተደገፈ አሰራር ለማቃለል ቦርዱ ጥረት እንደሚያደርግ ቢገልጽም የፖለቲካ ፓርቲ ተወካዮችን ያልተቀበሉት ተብሏል። ይህ ውይይት በቦርዱ እቅድ መሰረት ዋነኛ ትኩረቱ በምርጫ ማካሄድ ረቂቅ የጊዜ ሰሌዳ ላይ ማድረጉ ቀርቶ በምርጫ ማካሄድ ደረጃ አስቻይ ሁኔታዎች መኖር አለመኖሩ ላይ በማተኮር ቦርዱ በጊዜ ሰሌዳ ላይ እያተኮሩ ሌላ የውይይት መድረክ እንደሚያዘጋጅም ለፓርቲዎች ቢናገርም መድረኩ ላይ ግን አጀንዳው ይሄ ሆኖ ቀርቷል ተብሏል። ፓርቲዎቹ በመድረኩ ላይ ካቀረቧቸው ልጅ ጉዳዮች መካከል የፖለቲካ ፓርቲዎች እጩ ተመራጮች የድጋፍ ፊርማ ማሰባሰብ ጉዳይ አንዱ እንደሆነም ተሰምቷል። በስድስተኛው ሀገራዊ ምርጫ ቀርቶ የነበረው የፓርቲ እጩዎች የድጋፍ ማሰባሰብ ፊርማ በሰባተኛው ምርጫ እንደገና ተግባራዊ መሆን ይጀምራል መባሉ ፓርቲዎች እንደተቃወሙ ተሰምቷል። በስድስተኛው ዙር ምርጫ ወቅት በኮቪድ-19 ወረርሽኝ ምርጫ ምርጫ ተግባር ያልተደረገ የፖለቲካ ፓርቲ እጩዎች የድጋፍ ፊርማ የማሰባሰብ ድንጋጌ አገር አቀፍ እጩዎች አስር ሺ እንዲሁም የክልል አቀፍ እጩዎች አራት ሺ የድጋፍ ፊርማ በቅድሚያ ማሰባሰብ እንዳለባቸው ያስገድዳል። ሌላኛው በመድረኩ የተነሳ ጉዳይ ብዙ ነገሮች ይቀይራሉ ተብሎ የታሰቡ አጀንዳዎች የቀረቡለት ሀገራዊ ምክክር ኮሚሽን ሀገራዊ ምክክሩን ከቀጣይ ሀገር አቀፍ ምርጫ በፊት ማጠናቅ መቻል አለመቻሉን የሚመለከት ሆኗል። አንዳንድ የውይይቱ ተሳታፊ ፓርቲዎች ሀገራዊ ምክክሩ በስኬት ከተጠናቀቀ ብዙ የሚቀይራቸው ነገሮች ስለሚኖሩ ቀጣዩ ምርጫ አራዝሞ ምክክሩ የሚያመጣቸው ለውጦች መጠበቅ ይበጃል የሚል አቋም ማንጸባረቃቸው ተገልጿል። ምርጫ ወርዶ ወክሉ ምርጫውን አራዝሞ ሀገራዊ ምክሩ የሚቀይራቸው ለውጦች መጠበቅ ይሻላል በሚል ፓርቲዎች ያቀረቡትን ሀሳብ እንደማይቀበለው መድረኩ ላይ አቋሙ መግለጹ ከምንጮች መርዳት ተችሏል። የብልጽግና አገዛዝ በምክር ኮሚሽን ውስጥ ያሳየው አጠቃላይ ባህሪ በብዙዎች ስን ተቀባይነት ያጣ ቢሆንም አሁንም ምርጫ ለማራዘምና ምክር ኮሚሽኑ እንኳን እንዳለ ሆኖ የሚያመጣቸውን ውጤቶች ለመጠበቅ የሚያስችል ሂደት ውስጥ ለመግባት ምርጫ ቦርድ ለማንኛውም የዝግጅት እያደረግ ነው ቢልም የፖለቲካ ፓርቲዎች ግን ምርጫ መራዘም አለበት፣ ምርጫ ማድረግ አይቻልም፣ አስቻይ ሁኔታዎችም የሉም በማለት መሞገታቸው የተሰማው። የአሜሪካ ምክትል ፕሬዚዳንት ሐማስ ጥጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ይጠፋል አሉ። ጂዲ ቫንስ የጋዛ የተኩስ አቁም ስምምነት አተገባበር ከሚጠብቀው በላይ በተሻለ ሁኔታ እየሄደ ነው፣ እንዲሁም ስምምነቱ ጸንቶ ይቆያል ብሏል። ቫንስ እስራኤልን በጎበኝበት ወቅት ታጣቂ ቡድኑ አሜሪካ በምክረ ሀሳብ ላይ ያቀረበችውንና ገና ስምምነት ላይ ያልተረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥማጡ ይጠፋል ሲሉ አስጠንቀዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው መካከለኛው ምስራቅ የሚገኙ የአሜሪካ ታላላቅ አጋሮች ሐማስ ተገቢ ባልሆነ መልኩ የሚቀጥል ከሆነ ሐማስን ለማስተካከል ወደ ጋዛ በከፍተኛ ኃይል ለመግባት ዝግጁ ናቸው ሲሏቸው ሲሉ አስጠንቅቀዋል። ቫንስ ወደ እስራኤል ያቀኑት ውድለት በሐማስና በእስራኤል መካከል ግጭት ተቀስቅሶ 12 ቀናት ያስቆጠረው የተኩስ አቁም አደጋ ላይ እየወደቀ በመሰለበት ወቅት ነው። ቢቢሲ የእስራኤል ሐማስ ሁለት ወታደሮችን መግደሉን ገልጾ በፈጸመው የአየር ድብደባ በርካታ ፍልስጤማውያን ተገድለዋል ብሏል። ትራምፕ በማህበራዊ ሚዲያቸው ላይ ሐማስ አሁንም ትክክለኛ የሆነውን ያደርጋል የሚል ተስፋ አለ ካሉ በኋላም ያንን የማያደርጉ ከሆነ ግን የሐማስ መጨረሻ ፈጣን፣ በቁጣ የተሞላና ድምጥ ማጡን የሚያጠፋ ይሆናል ብለዋል ቫንስ የእስራኤል ጠቅላይ ሚኒስትር ቤናሚኒታናው ሰው ከሐማስ ጋር የሚካሄደውን ጦርነት የሚያስቆምና ቋሚ የሆነ ስምነት ላይ እንዲደረስ እንዲደራደሩ ግፊት ያደርጋሉ ተብሎ ይጠበቃል። ቫንስ በደቡብ እስራኤል መግለጫውን በሰጡበት ወቅት ሁለቱ ልዩ መልእክተኞች ስቲቭ ዊትኮፍና ጄሬድ ኩሽነር አብረዋቸው ነበሩ። ዊትኮፍና ኩሽነር ሰኞ እለት እስራኤል ከደረሱ በኋላ ከጠቅላይ ሚኒስትር ኔታናው ጋር ተነጋግሯል። ትራምፕ ምክትላቸውንና ልዩ መልእክተኞቻቸውን ዳግም ወደ እስራኤል የላኩት የተኩስ አቁም ስምነቱ ባለበት እንዲቀጥል ግፊት ለማድረግና የጋዛ የሰላም እቅድ ወሳኝ ምዕራፍ ነው የተባለውን ሁለተኛው ምዕራፍ ላይ ንግር እንዲጀ እንዲጀምር ለማድረግ ነው። ይህ የሁለተኛ ምዕራፍ ንግግር በፍልስጤም ግዛት ጊዜያዊ መንግስት እንዲቋቋም፣ አለም አቀፍ አረጋጊ ኃይል ማሰማራት፣ የእስራኤል ጦር መውጣት እንዲሁም የሐማስ ትጥቅ መፍታትን ያካተተ ነው። እስራኤል ከዚህ በፊት ሐማስ የሞቱትን ታጋቾች አስክሬ ሙሉ በሙሉ እስካልመለሰ ድረስ ለንግግር አልቀመጥም ብላ ነበር። ቫንስ፣ ዊትኮፍ እና ኩሽኔር በመጀመሪያው የሰላም እቅድ መሰረት የደረሰው የተኩስ አቁም ስምምነት ባለበት መቀጠሉና አለመፍረሱን ማረጋገጥ ይፈልጋሉ ይላል ቢቢሲ። ኒውዮርክ ታይምስ እንደዘገበው የአሜሪካ ባለስልጣናት የእስራኤል ጠቅላይ ሚኒስትር ከስምነቱ ወጥተው ሐማስ ላይ ዳግም ጥቃት ይከፍታሉ የሚል ስጋት አላቸው። ኔታናሁ ሰኞ ዕለት ለእስራኤል ፓርላማ ከጄቫንስ ጋር ስለ ጸጥታ ተግዳሮቶች፣ እንዲሁም የፖለቲካ ድሎች ዙሪያ ተነጋግረናል ሲሉ ገልጸዋል። አክለውም ሐማስ እሁድ ዕለት ግልጽ በሆነ መልኩ የተኩስ አቁም መጣሱን ተከትሎ 153 ቶን ቦምብ በጋዛ ላይ ማዝነባቸውን ለፓርላማ በደስታ ተናግረዋል። አንደኛው እጃችን መሳሪያ ይይዛል፣ ሌላኛው እጃችን ለሰላም ይዘረጋል ያሉት ኔታናሁም፣ ሰላም የምትመሰረተው ከጠንካሮች ጋር እንጂ ከደካሞች ጋር አይደለም፣ ዛሬ እስራኤል ከምን ጊዜው በላይ ጠንካራ ናት ብለዋል። በካይሮ የሚ የሚገኘው የሐማስ ዋና ተራዳሪ ካሊል አልሀያ በበኩላቸው ቡድናቸውና ሌሎች የፍልስጤም አንጃዎች የተኩስ አቁም ስምነቱን ሙሉ በሙሉ ተግባራዊ ለማድረግ ቁርጠኛና እስከ መጨረሻው ተግባራዊ ለማድረግ ዝግጁ መሆናቸውን አጽንኦት ሰጠው ተናግረዋል። ከአደራዳሪዎቹና የአሜሪካ ፕሬዚዳንት የሰማነው ነገር የጋዛ ጦርነት ማብቃቱን አረጋግጦን ላን ሲሉ ለግብፅ አልቃሂራ ኒውስ ቴሌቪዥን ተናግረዋል። በተጨማሪ ምንም እንኳን በልዩ መሳሪያ ጥረት የተነሳ በፍርስራሽ ውስጥ ያሉትን ለመመለስ የሚደረገው ጥረት እጅግ አስቸጋሪ ቢያደርግበትም ሐማስ በጋዛ የሚገኘው ሟቾችን አስክሬን ለማ ማስረከብ ፈቃደኛ መሆኑን ገልጿል። የእስራኤል ባለስልጣናት ሐማስ የሁለት እስራኤላውያን ታጋቾች አስክሬን በጋዛ ለቀይ መስቀል ማስረከቡን ገልጿል ሲል ቢቢሲ ዘግቧል። የተወዳቸውና የተከበራቸው የኢትዮንስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።